ባለመጾሟ ጾም ስትጾም ባሏ መፍቀድ አለበት። ባለመጾሟ፣ ባሏን ባለማክበሯ ይሄን ሁሉ መስዋዕት ከፍላ ባልሽን ስለማታ ሳህል ቡኻሪ 304 ላይ ምንድን ነው 334 ላይ ምክንያቱን ሲያብራራ አትጾምም፣ ትሳደባለች፣ ባሏን አታከብርም ብሎ ነው ያስቀመጠው። ባልን ሊያውም አራት ሴት ጋር ሄዶ ዋኝቶ ሲመጣ ሽርጉድ ብላ እምትጠብቅ ሴት የሱን ነፃ የሱን ስጋዊ ፍላጎት ለማሟላት ስትል ምጣር ላይ ከሆነች እንኳን ምጣዷን አቋርጣ የእሱን ፍላጎት የምታሟላ ሴት ለመጾም ባሏን አስፈቅዳ የምትጾም ሴት የጀሃነም ሙክት ነሽ ይላታል እስልምና ማለት ነው እሱ ብቻ አይደለም እሱ ብቻ አይደለም ኢቨን ኢቨን ልጾሚ ስቲ ባልሽ ማስፈቀድ ማን ነው ልጾሚ ስቲ ባልሽ ማስፈቀድ አለብሽ ባልሽ ካልፈቀደ እንዳጾሚ ተብላለች ካልጾመች ደግሞ የጀሃነም ልጅ ቅድም አሳይቻችኋለሁ በረመዳኑ ወቅት ስለማጾሙና ስለማጸልዩ ነው ብሏቸዋል። ስለዚህ ስለማይጾሙ ስለማይጸሉ የምን ሙክት ናቸው? የጀሃነም ናቸው እያላቸው ነው ስልምና። ይህን ሁሉ መስዋዕት ከፍለው ማለት ነው። መጽሐፍ ቅዱሳችን እስካዲያ ብለን ስንል ገላትያ ምዕራፍ 3 ቁጥር 26 ላይ ሴት ወንድ አይልም፣ ለሴት ለወንድ የሚል መድሎ የእግዚአብሔር መንግስት አያዳላም። ምን ይላል? አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ እና ይላል ስለዚህ በክርስቶስ ኢየሱስ አንድ እንደሆነ ነው የሚናገረው ማለት ነው መጽሐፍ ቅዱሳችን እንዲሁም በሱረቱል በቀራ ሁለት መቶ ሰላሳኛው አያ ላይ ሴት ልጅ ከተፈታች ባሏ ከፈታት ማለት ነው። ምን ማድረግ አለባት? ለምሳሌ ሶስት ጊዜ የተፈታይ ሴት እንደዚህ ተብላ ፈታሁሽ፣ ፈታሁሽ፣ ፈታሁሽ ሶስት ጊዜ ነው የምትፈታው። እንደዚህ ሶስት ጊዜ የተፈታይ ሴት ምን ማድረግ አለባት? ወደ መጀመሪያ ባሏ መመለስ ከፈለገች ሲል ቁርአን ምንም ብሎ ያዛል። ሱረቱል በቀራ 230ኛው አንቀጽ ለሶስተኛ ሶስተኛ ቢፈታትም ከዚህ በኋላ ሌላን ባል እስክታገባ ድረስ ለእርሷ አትፈቀድለትም። ማለት ለሶስተኛ ጊዜ የተፈታች ሴት ወደ መጀመሪያ ባሏ ለመመለስ ከፈለገች ምን ማድረግ አለባት? ሌላ ባል ማግባት አለባት። ሌላ ወንድ የሷን ገላ ማየት አለበት። ለዛ ነው መሐመድ፣ ቅድም ባነበብኩላችሁ ሐዲስ ላይ ሪፋ ፈቶ አብዱረህማን ያገባት ሴት አብዱረህማን ቀጥቅጧት በመጣች ጊዜ ምንድን ነው ያለው? ወደ ሪፋ መመለስ ስለፈለገች ነው ሲል መሐመድ ምን አለ? ይሄ ከሆነ ፍላጎትሽ ከአብዱረህማን ጋር ግንኙነት መፈጸም አለብሽ ወደ መጀመሪያ ባልሽ ለመመለስ ብሏታል መሐመድ። ለምን ከተባለ ለሶስተኛ ጊዜ የተፈታይ ሴት ወደ መጀመሪያ ባሏ ለመመለስ ምን ማድረግ አለባት ተብላለች። ሌላም ባል እስክታገባ ድረስ አልተፈቀደለትም ተብሏል። በጣም የሚያስገርማችሁ የክርስትናችንና የእስልምናችን ሕግ ክርስትና ዝሙት ከዘሞተች ነው ፍቺን የሚፈቅደው። እስልምና ደግሞ ህርቅን የሚፈቅደው ዝሙት ስዘሙት ነው ገለዋል። ለሌላ ወንድ ስታሳይ ማለት ነው። ያለ ዝሙት ምክንያት ሚስት ባልሆን ፍችን አልፈቅድም ስላለ ማለት ነው። አምላካችን እግዚአብሔር በዝሙት ካመነዘረች ግን ፍችን ይፈቅዳል፣ ማቴዎስ ወንጌል ምዕራፍ 19 ላይ እንደተናገረው። ሶስት ልምናው ግን ለመታረቅ ዝሙት መስራት አለብሽ ይላታል። እንዲሁም ሴት ልጅ ማስተማር ማትችል መሪ መሆን ማትችል። አሁን አብዛኛው ጊዜ አይሻ አይሻ ሲሉ ሰማቸዋለ። አይሻ ራሱ ማን አስተምሪ ብሎ የፈቀደላት? እስቲ ሀዲስ ወይም አንድ ቁርአን አምጡ። እሺ አይሻ እኮ ከመጋረጃ ጀርባ ስታስተምር ነበር። በእርግጥ ያስተማረቻቸውን ትምህርቶች በቅርቡ ታያላችሁ። ነገር ግን ማስተማሩ ራሱ አስተምሪ ብሎ ሕግ ነው የሰጣት። ማን ነው ማን ነው እንድታስተምር የፈቀደላት ብለን ስንል ማንም የለም። ይልቁኑ መሐመድ በአልጀማ ጦርነት የፔርሻዋን ንግሥት አድርጎ በሾመበት ሰዓት መሐመድ ምን ብሏል? እንዲህ ብሏል፣ ሴትን ገዢ እንዲያደርጋት ሴትን ገዢ እንዲያደርጋት እንዲህ ያለ ሊያደርጋት ያሰበ እንዲህ ያለ ህዝብ ፈጽሞ አይሳካለትም ብሏል መሐመድ አንዲት ሴት ልጅ ገዢ ወይም ደግሞ አስተዳ መሪ ከሆነች ያ ሀሳቡ ራሱ ምንም እንደማይሳካለት መሐመድ ተናግሯል ሴት ልጅ መሪ መሆን እንደማትችል ገዢ መሆን እንደማትችል እስልምና ያስተምራል ካዲ አይሻ ማፈቅዱላት ማስተማርን ቻለች ማነው የትኛው ቁርአንና ሐዲስ ነው አይሻ ታስተምር ብሎ የፈቀደላት ብለን ስንል የለም የለም። የአይሻ ታሪክ ስለሚያሳፍራቸው ብቻ አይሻ እኮ እንዲያደርጋለች ብለው ሲናገሩ ሰማላችሁ ማለት ነው። በመጽሐፍ ቅዱሳችን ግን በጣም ማስተማር የሚችሉ እናቶችን እንመለከታለን። በአዲስ ኪዳን ራሱ ሐዋርያው ቅዱስ ጳውሎስ በቲቶ ምዕራፍ ሁለት ቁጥር ሶስት ላይ እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱሳን አገልግሎት የሚገባ የማያሙ ለብዙ ወይን ጠጅ የማይገዙ በጎ የሆነውን ነገር የሚያስተምሩ ይሁኗል። ምን የሚለው በጎ የሆነውን ነገር የሚያስተምሩ ለምሳሌ በቤተ ክርስቲያናችን ጉባኤ ዘርግተው የሚያስተምሩ ሴቶች አሉ። ስማቸው ጠፋብኝ ትዬ ገላኔ ካልተሳሳትኩ፣ እሳቸው አሁን ጉባኤ ዘርግተው ሴቶችን ማስተማር የሚችሉ እናት ናቸው። መጽሐፍ ቅዱስ ስለፈቀደላቸው ማለት ነው። እሳቸው ሴቶችን ሰብስበው ማስተማር ይችላል። እስቲል ስለ ክህነት ራሱ ማስተማር ትችላለች። የሴት ልጅ የክህነትን አገልግሎት መፈጸም አትችልም። ስለ ክህነት ግን እንድታስተምር ቤተክርስቲያን ትፈቅዳለች። ሶ መጽሐፍ ቅዱሳችን ምን አለ? እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ ለብዙ ወይን ጠጅ የማይገዙ በጎ የሆነውን ነገር የሚያስተምሩ ይሁኑ። በእስልምና ግን ሴት ልጅ መሪ የሚያደርግ ጭራሽ ተሳስቷል ብሎ ነው የሚያምነው። አይሻን እንድታስተምር እንኳን የፈቀደላት ማንም የለም። በመጽሐፍ ቅዱሳችን ነቢያት ሴቶች እንደነበሩ ይናገራል። መጽሐፍ ቅዱሳችን ዘፃ ምዕራፍ 15 ቁጥር 20 ላይ የአሮን እህት ነቢይቱ ማርያም ከበሮ በእጇ ወሰደች፣ ሴቶችንም ሁሉ በከበሮ በዘፈን በላዩዋ ወጡ ይላል። ነቢይ እንደነበረች መጽሐፍ ቅዱስ የአሮን እህት ይናገራል። እሱ ብቻ አይደለም፣ አስቴር የፋርስ ንግስት እንደነበረች መጽሐፍ ቅዱሳችን ይናገራል። መጽሐፍ አስቴር ምዕራፍ አስርን ስትመለከቱ አስቴር አክራቴዎስን ተናገረችው ለመርዶኬዎስም እንዲህ የሚል መልእክት ሰጠችው ያለ። ያቺ ሴት ንግስት ስለነበረች አዛዥ ላ ነበረች አስቴር ማለት ነው። በፋርስ ላይ ንግስት የነበረች ሴት ናት ማ አስቴር። እሱ ብቻ አይደለም እያያችሁኝ የምትደውሉ ሰዎች በጣም ነው የምገርሙት። እሺ እሱ ብቻ አይደለም፣ ዲቦራ ነብይ ነበረች። በነገራችን ላይ ሀገረ መሪ ነብይ ነበረች። መጽሐፈ መሳፍንት ምዕራፍ አራት ቁጥር አራት በዚያን ጊዜ ነቢይቱ የለፊዶ ሚስት ዲቦራ በእስራኤል ላይ ትፈርድ ነበር ይላል። ማ ነብይቱ ዲቦራ የለፊዶ ሚስት መጽሐፍ ቅዱሳችን ላይ ነቢያት ሴቶች እንደነበሩ በዚህ ያህል ስልጣን የተሰጣቸው፣ እንደ መሐመድ ሴትን ልጅ መሪ የሚያደርግ እሱ ፍጹም ተሳሳተ ከሰረ እያለም ይናገር አይደለም። መጽሐፍ ቅዱሳችን መሪ ሁላ አድርጎ እንደ ሾማቸው መጽሐፍ ቅዱስ ይናገራል። እንዲሁም መጽሐፍ ቅዱሳችን ትንቢተ ኢዩኤል ምዕራፍ ሁለት ላይ ምን ይላል? እግዚአብሔር አምላክ፣ ስለዚህ ከዚህም በኋላ እንዲህ ይሆናል መንፈሴን በስጋ ለባሽ ሁሉ ላይ ያፈሳለሁ ወንዶች እና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ፣ ጉዞቻቸው ጎበዞቻቸው ራእይን ያለው አለ። በምን ላይ መንፈሴን አፈሳለሁ አለ? በወንዶችና እና በሴቶች ላይ በወንዶች ላይ ብቻ አላለም፣ በሴቶችም ጭምር ይኸው ሹመት የተሰጣቸው ሴቶች። ሀገርን መምራት የሚችሉ ንግስት የተባሉ ሴቶችን በመጽሐፍ ቅዱሳችን እንመለከት። አሳዩን፣ ሀዋ ተብላ የተጠቀሰችበት በቁርአን ላይ አሳዩን ብላችሁ ብጠይቋቸው አያመጡ አያመጡ፣ ከመሪየምና ከእናቷ በስተቀር በቁርአን ላይ የሴት ልጅ ስም አልተጠቀሰም። ሲጀመር ሀዋ ታሪኳ ይነገርላታል። በሱረቱል በቀራ ላይ የአደም ሚስት የአደም ሚስት ይባላል ስሟ ግን አንድም ከሱረቱል ፋቲሃ እስከ ሱረቱል አናስ ብዳስሶ አታገኙ መጽሐፍ ቅዱሳችን ላይ ግን እንደዚህ ነገስታት የነበሩ ሴቶች፣ ሀገረ መሪ፣ ነቢያት የነበሩ ሴቶች ትንቢት የሚናገሩ በአዲስ ኪዳን ደግሞ ማስተማር የሚችሉ ቤት ቦታ እንዴት ቦታ የሚለውን ቤተክርስቲያናችን ተወስኗል፣ ግን ማስተማር ጉባኤ ዘርግተው ማስተማር የሚችሉ ሴቶች እንዳሉ መጽሐፍ ቅዱሳችን ይናገራል ማለት ነው። እንዲሁም ሴት ልጅ እንግዲህ እንደሚታወቀው የወንድ ልጅ የስሜት ማርኪያ ብቻ ናት፣ እንደስልም ነው የስሜት ማርኪያ ብቻ እንዳልኳችሁ እርሻ ናት። የእሱን የስሜት ማርኪያ ብቻ ናት፣ በሱረቱል አምቢያ ቁጥር አስራ ሰባት ላይ አላህ እንደገለጻት ማለት ነው። መጫወቻ ሚስትና ልጅን ልንይዝ ባሻ ኖሮ ከእኛ ዘንድ በያዝ ነው ነበር እንዳለው መጫወቻ ነሽ የሚላት ነው። መጫወቻ እቃ፣ እቃ መዝናኛ ማለት ነው። ለዛ ነው በሱረቱል ዋቂሃ ምዕራፍ ሀምሳ ስድስት ቁጥር 35 አራት ጀምሮ ከፍ በተደረጉ ምንጣፎች ሴቶች መካከል እኛ አዲስ ፍጥረት አድርገን ለእነርሱ ፈጠርናቸው አለ። ለእነማ በጀነት ውስጥ ሄዶ ድንግልናቸው ሲጠፋባቸው እነዚህን ሴቶች አዲስ ፍጥረት አድርጎ ይፈጥራል አላ። ከዛ ደናግሎች አደረግ ናቸው። ለባሎቻቸው ተሽመርማሮች፣ እኩያዎች አደረግ ናቸው። ሁሌ እንደምላችሁ ፓስፖርት ገደባ አምስት ዓመት አሁን ስምንት ዓመት ሆኗል። እንደውም አምስት ዓመት ነው አይደል የምትገለገሉበት ከዛስ ካለቀ በኋላ ኤክስፓይርድ ስለሚል እንደገና ታሳድሱት አላችሁ አይደል? የሙስሊም ሴትም እዚህ ኤክስፓይርድ ስትሆን ማለት ነው ድንግልናዋ ሲወሰድ፣ ጀነት ላይ አላህ ምን ያደርጋታል? ልክ እንደ ፓስፖርት እያደሰ ለወንድ ልጅ ለባሎቻቸው ተሽመርማሪዎች፣ እኩያዎች አድርገን አጠናደናቸው ሸለምናቸው ይላል። ምን አድርጎ? አዲስ ፍጥረት ድንግልናዋን እያደሰ ለወንድ ልጅ ይሸልማታል። ደናገሎችም አደረግናቸው ይላል። እንደ ፓስፖርት እያደሰ ለወንድ የስሜት ማርኪያ ብቻ የሚያደርጋት ናት ማለት ነው ሴት ልጅ ምንም ለእሷ ስሜት የማይጨነቅ ስለ እሷ ምንም አንድም ቦታ ስለ እሷ ተጨንቆ ሴት ልጅ እንዲህ ናት ያላለላት ሴት ብትኖር የሙስሊም ሴት ናት። እንዲሁም በሱረቱ አልራህማን ምዕራፍ ምዕራፍ አምሳ አምስት ቁጥር አምሳ ስድስት ላይ ሴት ልጅ ጂኒ ሁላ ግንኙነት እንደሚፈጽማት ቁርአን ይናገራል። ለምን እንዲያልሽ ካላችሁኝ እንዲላል፣ በውስጣቸውም ከበፊታቸው ከባሎቻቸው በፊት ሰውም ጂኒም ያልገሰሳቸው አይኖቻቸው በባሎቻቸው ላይ አሳጣሪዎች ሴቶች አሉ አለ። እንግዲህ በጀነቱ ስለሚያመነዳቸው ሴቶች እየተናገረ ነው። አላ፣ በጀነት የምሰጣችሁ ሴቶች ምን አይነት ናቸው? አለ በውስጣቸውም ከበፊታቸው ከባሎቻቸው በፊት ሰውም ጂኒም ያልገሰሳቸው አይኖቻቸው በባሎቻቸው ላይ አሳጣሪዎች ሴቶች አሉ። ስለዚህ ሰውም ጂኒም ያልነካቸው ሴቶች ምንድን ናቸው? ለወንድ የሚሸለሙ ናቸው። የነካቸውስ እንዳልኳቸው እንደዚህ እንደ ፓስፖርት እየታደሱ የሚሰጡ ናቸው ማለት ነው። በጂኒ እንኳን ግን ቪዲዮ ያሳያችኋሉ ባይዘ ወይ ከጂኒ ጋር እንኳን ግንኙነት መፈጸም እንደሚቻል፣ ጂኒ እንኳን ሰዎችን ግንኙነት እንደሚፈጽም ማለት ነው ከጂኒ እንኳን መውለድ ይቻላል እስከማለት ድረስ የሚያብራሩ ኡስታዞቹ ላሉ ጂኒ እንኳን ግንኙነት የሚያደርግሽ ነው፣ ከሰው አልፎ ከእርሻነትሽ አልፎ ጂኒ እንኳን አንቺን ግንኙነት እንዲያደርግሽ ቁርአን የሚፈቅድ ነው ማለት ነው። እንዲሁም በሱረቱ ዱሃን ምዕራፍ 44 ማለት ነው፣ ቁጥር 30 ቁጥር 53 ጀምሮ ፊት ለፊት የተጠቅጣጩ ሆነው ከስስ ሐር እና ከወፍራም ሐር ይለብሳሉ አለ። ነገሩ እንደዚህ ነው፣ አይናማዎች የሆኑ ነጫጭ ሴቶችን እናጠናዳቸዋለን። እስኪ ያንቺ ተስፋ ነን እንየው። ሙስሊም ሴት፣ እስኪ ለአንቺ የሚያጠናዳች ምን ይሆን ምንድነው? ተነግሮልሻል አንቺ ልጅ? እዛ ሄደሽ የምትጠናጁ ለወንድ ልጅ ምን አለ? ነገሩ እንደዚህ ነው። አይናማዎች የሆኑ ነጫጭ ሴቶችን እናጠናዳቸዋለን። በእርሷም ውስጥ የተማሙ የተማመኑ ሆነው ከፍራፍሬ ሁሉ ያዛሉ ይላል። ስለዚህ አይናማ ነጫጭ ሴቶችን ምን አደርጋለሁ? አዛለው እያለ እሸልማለሁ እያለ ይናገራል ማለት ነው። ስለዚህ ሙስሊም ሴት በምድር ላይ ብቻ አይደለም የስሜት ማርኪያ፣ በጀነትም ሄዳ እንደ ፓስፖርት እየታደሰች ወንድ ልጅ የስሜት ማርኪያው የም እንድትሆን የተፈጠረች ብቻ ናት። ሴት ልጅ ምንም አይነት ቦታ የሌላት ጎዶሎ የተባለች እንዳንቺ መሀይብ አላየውም እየተባለች ወንድ ልጅ ሲጠራሽ ነኝ አለበለዛ መልአክ ይረግምሻል እየተባለች የዚህን ያህል አዝቅጦ የሚያያት ሃይማኖት ቢኖር እስልምና ነው ማለት ነው። በጣም አረዘምኩባችሁ፣ በጣም ይቅርታ። ያው የተዘጋጀውባት ብዙ ነገሮች አሉ። የተዘጋጀውትን አንድ ልጨርስ በማለት ነው። ቴንኪው በጣም አመሰግናለሁ። ወይ ቤላ ወይ ክርስቲያን ቀጡ። እሺ ቃላት ያሰማልን። ማማይ ሰዓቱ በጣም ሄዳ፣ እኔ ጋ በጣም መሽቷል። የሆነች ነገር ትንሽ ብቻ ተናግሪ፣ ከክርስትን ነው ብቻ ተናግሪ። ልተኛ ነው፣ ለሊት ነው የምነሳው። ይቅርታ አርጉልኝ። ሁሉንም ተናገርሹ ማሚታ ምንም አላስቀረጥልንም ኮታል ለማንኛውም ረጅም ዕድሜ ከጤና ጋር ይስጥልን። ቃል ወትሰን ያሰማልን። መንግስተ ሰማያትን ያወርሶሸታችን። ያው እንግዲህ ሴት ልጅ በክርስትን ነው አምላክን የወለደችም ናት። እሷን ነገር ረስተሻታል ለእኔ ብለሽ ነው መሰለኝና፣ እንግዲህ ሴት በክርስትና አምላክን ወልዳለች። እመቤታችን ክብር ይግባትና ሉቃስ ምዕራፍ አንድ ላይ እመቤታችን ጌታን እንደወለደች እንዲሁም ደግሞ ስለ ነቢያቱ ማማ አንስታቸዋለች። በክርስትናው ሴቶች ነቢያትም ነበሩ። በሐዲስ ኪዳንም አሉ በብዛትና ነብይት ሀና ደግሞ አለች። ሉቃስ የገለጻት ሉቃስ ምዕራፍ ሁለት ቁጥር ሰላሳ ስድስት ላይ ከአሴር ወገን የምትሆን የፋኔ ልጅ ሀና የምትባል ነብይት ነበረች። አርጅታ ነበር ከድንግልናዋን በኋላ ሰባት ዓመት ከኖረች በኋላ ከባሏ ጋር ማለት ነው። ሰማንያ አራት ዓመት መበለት ሆና ኖረች። በጾምና በጸሎት እያገለገለች ቀንም ሆነ ሌሊት ከቤተ መቅደስ አትወጣም ነበር። ያን ጊዜም ተነሳ ጌታ እንግዲህ ለግርዘቱ ጊዜ በቤተ መቅደስ ያስባርካሉ በእስራኤል ባህል እና በስምንት ቀኑ ወደ ቤተ መቅደስ ሲገባ፣ ያን ጊዜ ይቺ ነብይታና እንዳገኘቻቸው ሉቃስ በወንጌሉ ይገልጻልና፣ ያን ጊዜም ተነስታ እግዚአብሔርን አመሰገነች። የኢየሩሳሌምን ደህንነት ተስፋ ለሚያደርጉ ሁሉ ስለ እርሱ ተናገረች። በእግዚአብሔር ህግ የተጻፈውን በእግዚአብሔር ህግ የተጻፈውን ሁሉ ከፈጸሙ በኋላ ወደ ገሊላ ወደ ከተማ ሄዱ ይላልና። በክርስትናው ቅዱሳን እናቶቻችን በጣም ክብር ይግባቸውና ብዙ ስራ ሰርተውልን አልፈዋል ማለት ነው። እና አንድ መጨመር የምፈልገው ነገር የእስክንድሪያው ሊቀጳጳስ ዲሜጥሮስ ትውልዱና ነገዱ ከአዝማደ እስክንድሪያ ነው። እንግዲህ ይሄን ታሪክ ብዙዎቻችን እናውቃለን። እና በድንግልና እንዴት እንደኖሩ ሁለቱ ተጋቢዎች ማለት ነው። ጌታችን ባረገ በ180 ዘመን ከእስክንድሪያው ሊቀ ጳጳስ ሉክስ ሉኪያኖስ ቀጥሎ እሱ ተሹሟል እና እንዴት እንደተሾመ እንግዲህ ታውቃላችሁ። የወይን ፍሬ ነበረ። ገበሬ ነው እንግዲህ ዲሜጥሮስ እንደሚታውቀው ገበሬ ነበር። እና ይሄ ዲሜጥሮስ ዘመዱ ነበረች አረማ ያላ ለማግባት ነበረ ከዘመዱ ወገን ያገባው በሥጋ ዝምድና ማለት ነው እና ከእሷ ጋር ተጋብተው አልተነካኩም። በድንግልና ነው የኖሩትና በጣም ይተሳሰባሉ። መልአክ መጥቶ በመሀላቸው ያድር ነበረ። እንደ ንስር በመስኮት ገብቶ እሷንም እሱንም በክንፉ ጋርዷቸው በመሀል እንደሚያድር ይነገራል፣ ገድል ላይ ያለና እነዚህ ቅዱሳን በጋብቻ ሲኖሩ እሱም ማያውቃትም፣ እሷም አታውቀውም። በክብር እንግዲህ የክርስትና ሃይማኖትን፣ አነጻጽሮ ተማማይ ብዙ ብላናለች። ስለ እስልምና ይሄንን ነግሬያችሁ አቁማለሁ። እና እንደዚህ ሲኖሩ ከእለታት አንድ ቀን ገበሬ ነው እሱ። በእስክንድርያ የሚሾም ሊቀ ጳጳስ ይፈልጋሉ። ጳጳሱ አርጅተው ሊያልፉ ነው እና ከማለፋቸው በፊት ጳጳስ መሶም ስለነበረበት ጠይቀው እየጠበቁ ነው። ከዛ እግዚአብሔር በህልም ተናገራቸው ለሉክስ ሉኪያኖስ ለሚባሉት ጳጳስ፣ የወይን ዘለላ ፍሬ የሚያመጣልህን እሱን ሹማው ተብሏል። ይህ ገበሬ ደግሞ ዲሚጥሮስ የሚባለው ቅዱስ አባት ያሉ ወቅት ሆነው እና ያገኘው የወይን ፍሬ ያችን የወይን ፍሬ ሲያገኛት፣ እኔ ከምበላት ሚስቴ ትብላ ብሎ ወደ ቤት ይዞ ይሄዳል። ከዛ ወደ ቤት ይዞ ሲገባ ሚስቱ እንዴ፣ ይህንማ እኛ መብላት አይገባንም፣ ለሊቀ ጳጳሱ ውሰድላቸው እንጂ ብላ ተነግረውና ወደ ሊቀ ጳጳሱ ይዞ ይሄዳል። እንግዲህ ተመልከቱ፣ እግዚአብሔር የወይን ፍሬ የሚያመጣልህን ሰው ሹመው ተብሏል። ይህ ዲሜጥሮስም ደግሞ ያችን ወይን ፍሬ ጳጳሱ ነው ሊበሉ የሚገባው ተባብለው ብለው ከሚስታቸው ጋር ተመካክረው ይዘው ይሄዱና ለጳጳሱ ሲሰጡ ይሾሙታል። ከዛ ተሾመው ሲኖሩ ሚስት አላቸውና እንግዲህ፣ በቅድስና ሊኖሩት እንዳልኳችሁ መልአክ መጥቶ በመሀላቸው ያድር ነበርና በጣም በቅተዋል። አሁን ለምሳሌ እኔ ኃጢአተኛ ሆኜ ሀሜተኛ ዘሞ ሆኜ የቤተክርስቲያን እጅ ልቆርብ አይ ጽጌ ማርያም ወይ ደግሞ የክርስትና ስም ይጠሩና እና አሁን አንቺ ለቅዱስ ቁርባን አልበቃሽም፣ ሄደሽ ንስሐ ገብተሽ መተሽ ነው መቁረብ ያለብሽ እያሉ መመለስ ጀመሩ እና በዚህ ጊዜ ህዝቡ ተነሱባቸው። እንዲህ እሱ ሚስት እያለው ጳጳስ አድርገን ሾመ ነው እንዴት ነው እኛን አልበቃችሁም፣ ለቅዱስ ሚስጥር አልደረሳችሁም እያለ ይመልሰን ብለው ይነሱባቸዋል። ከዚህ በኋላ የእግዚአብሔር መልአክ ተገልጦ ንጽሕናህን ድንግልናህን ለህዝቡ ተናገረ። ምክንያቱም ህዝቡ ተሰናከሉብህ ብሎ ይነግረዋል። አርባ ስምንት ዘመን በድንግልና ነው የኖሩት ማለት ነው፣ አርባ ስምንት ዘመን። በዚህ ጊዜ ነው ህዝቡ በሃሜት የተነሱባቸው። ከዚህ በኋላ እግዚአብሔር መላክ ከተነጋገረው በኋላ ህዝቡን ከቅዳሴ በኋላ ጠርቶ ሁሉንም ፍልጥ እንጨት አምጡ ብሎ ያነዳል። በጣም ትልቅ ወላፈኑ እንግዲህ ታውቅታላችሁ። ለምሳሌ ትንቢተ ዳንኤል ላይ በጣም የሚያስፈራ ድምጽ ያለው ሶስቱን ህፃናት እንዴት እንዳሰቃያቸው ይታወቃል። እና እንደዚህ ትልልቅ ከባድ የሚባል እሳት ነው ያነደሩት። ከዛ በዛ እሳት ላይ ሚስቱን ሚስታቸውን እጅ ይዘው እሳቱ ላይ ይወጣሉ። ከዛ እሳቱ ላይ ሆነው እሳቱ ያቃጥላቸው። ከዛ እሳቱን በእጃቸው እያፈሱ እሷ ሻርፕ ላይ፣ ነጠላዋ ላይ ሲያደርጉ ከነጠላው ላይ ትጥላለች። ነጠላው አልተቃጠለም፣ እጃቸው አልተቃጠለም ምንም አሉንም፣ በሳቱ ላይ ይመላለሳሉ። ከዛ በእውነት እነዚህ ቅዱሳን ነበሩ እኛ ነን የተሳሳት ነው ብለው ንስሐ ገብተው ቅድስናቸውን ገለጡ እና ክርስትና ማለት ዝም ብለን እንደምናየው አደለም። በክርስትና ሲጀምርም ማለትም ለግንኙነ ለግብረ ስጋ ግንኙነት አደለም ክርስትና ላይ ጋብቻ የሚፈጸመው ማለት ነው። በክርስትና ጋብቻ በንጽህና በቅድስና እግዚአብሔር ሴትን የፈጠረለት ለአዳም ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳት እንፍጠርለት ብለው ነው ሄዋን የተፈጠረችው። ስለዚህ ለአንድ ብርቱ ለት መድኃኒቱ ይላሉ እናቶቻችን። ስለዚህ ትረዳው ዘንድ ታግዘው ዘንድ ነው የፈጠረለት ሴትን ማለት ነው እና ሴቶች በክርስትና ትልቅ ቦታ አላቸው። ማማዬ ብዙ ነገር ተናግራለች፣ እኔ ደግሞ ይችን ብቻ እነግራችኋለሁ እና ደግሞ በጣም ማስተዋል ያለብን ሴት ልጅ አምላክን ወልዳለች።